በአፋር ክልል ወደ ትግራይ የሚሄዱ የጭነት መኪናዎች ኬላዎች ላይ ተዘግተዋል። ሸቀጣ ሸቀጥ ጭነው ወደ ትግራይ የሚጓዙ ተሽከርካሪዎች ወደ ትግራይ እንዳይገቡ በአፋርና አማራ ክልል በሚገኙ የፍተሻ ጣቢያዎች መከልከላቸው ተገለጸ። የትግራይ ጊዜያዊ አስተዳደር በዚህ ክልከላ ጉዳይ ከፌዴራል መንግስቱ ማብራሪያ ጠይቋል። ያነጋገርናቸው መነሻቸውን ከአዲስ አበባና ሌሎች የኢትዮጵያ ክፍሎች አድርጎ ሸቀጦችና ሌሎች ንብረቶች ጭነው ወደ ትግራይ ጉዞ ላይ የነበሩ ሹፌሮች እንደገለጹልን ካለፈው ቅዳሜ ጀምሮ ጉዟቸው መስተጓጎላቸው መታየት መጀመራቸው ያነሳሉ። መነሻው ከአዲስ አበባ አድርጎ በአፋር ክልል በኩል ወደ ትግራይ ጉዞ የነበረ ስሙ እንዲገለጽ ያልፈለገ የኤፍኤስአር ሹፌር እንደምለው መንገድ ላይ ያሉ በርካታ ኬላዎች ጭነት ይዞ ወደ ትግራይ መጓዝ እየከለከሉ ነው ብለዋል። ሚዲያ ያነጋገረው ብርሃኑ አለምሰገድ የተባለ ሸቀጦች የሚያመላልስ የከባድ መኪና ሹፌር በአፋርና በአማራ ክልል በኩል ወደ ትግራይ የሚወስዱ መንገዶች ሸቀጦች ይዞ ለሚንቀሳቀሱ ተሽከርካሪዎች ካለፉ ሰኞ ጀምሮ ማለፍ መከልከሉ ገልጾናል። በዚህ በወልዲያ አካባቢ እንዲሁም በአፋር ክልል ሰርዶ በርካታ ተሽከርካሪዎች ጭኖት ይዘው ቆሞ እንዳለ ጨምሮ ገልጾልናል። ጭነት ይዘው ቆሞ እንዳለ ጨምሮ ገልጾልናል። በዚህ ጉዳይ ዙሪያ ለፌዴራል መንግስቱ የሚመለከታቸው አካላት ደብዳቤ የጻፈው የትግራይ ጊዜያዊ አስተዳደር ንግድና ኤክስፖርት ኤጀንሲ ወደ ትግራይ ክልል የተለያዩ ሸቀጦች ይዞ በአፋር ክልል መስመር የሚጓዙ ተሽከርካሪዎች ካለፈው ግንቦት 18 ቀን ጀምሮ ሰርዶ በሚገኝ የፍተሻ ጣቢያ ወደ ትግራይ እንዳይሄዱ እንደተከለከሉ ከተለያዩ ምንጮች ሰምተናል። በምን ምክንያት እንደተከለከሉ ማብራሪያ እንድሰጠን ስል ይጠይቃል። ከፌደራል መንግስቱ ንግድና ቀጠናዊ ትስስር ሚኒስቴር ምላሽ እንደምጠበቅም አክሏል። በዚህ ክልከላ ምክንያት መንገድ ላይ ቆሙ ያሉ ሹፌሮች ለጉዳዩ አፋጣኝ መፍትሄ እንዲሰጠው ይጠይቃሉ። ከዚህ በፊትም ወደ ትግራይ ይገባ የነበረው ነዳጅ ተቋርጦ መቆየቱ መዘገቡ ይታወሳል። በዚህ ጉዳይ ዙሪያ ከፌደራል ኮሚኒኬሽን ጉዳዮች ምላሽ ለማግኘት የተደረገው ጥረት አልተሳካም። ሚኪ ነኝ። ከሚኪ ጣቦረን ፎይነን ቻናል ሰብስክራይብ በማድረገው ወቅታዊና ታማኔ መረጃ አግኘው። ሰላም ቆዩልኝ